እናንተን ያውቋቸዋል ማለት ነው። ታቃራኒ መጣባቸው ገባሽ የነሱ ልጆች ነበሩ። አሁን የኛ ታቃራኒ ባቸው እንዴት ይድረል እኛ ያቀባለ ቡዴ እኛ እነዛንም እንወዳለን እነዚህንም እንወዳለን። አለቀ። እነዛም ሰላም ሲሆኑ ደስ ይለናል። እነዚህም ሰላም ሲሆኑ ደስ ይለናል። እኛ አናፍ አንድ አናፍ ማለት ነው። እኛ ባንድ ነው ሌላ የለው ሲጀመር ማለት ነው ለእኔ ራሳቸው ናቸው እንደዚህ እንደሆነ ያስገደዱኝ። እኔ እንደዚህ አይነት ሰው አልነበርኩም። እግዚአብሔር የምታውቁኝ ሰዎች ማለት ነው ራሳቸው ናቸው እንዲህ እንደሆነ ያስገደዱኝ። ከዚህ በኋላ ግን ማለት ነው ችግር የለውም እና ያለን ወደፊት ሁላችንም ማን ከማን ያንሳል? እነሱ የሚቀጥሉበት እኛም እንቀጥላለን። አለቀ ሁልጊዜ አንለምናቸውም። እነሱ እነሱ ማናቸው የሚለመኑ ዝፍዝፍ ዝፍ የአርባ ዓመት አሮጊት ማለት ነው የመጣችበት። መጀመሪያ የታየው ምን ላይ እንዳለች ከፍ ዝቅ እያለች እኮ ነው ቃልዬ። እንደዛ አይደለም። ይኸውልሽ ያለበትን መጀመሪያ ባየ ከፍ ዝቅ እያለ ሁላችንም እንሰራለን አይደለም? ሸቃላን የመጣበት ሸቅሎ ሄድም። ስለሰው ሕይወት ምን አገባው በሰው ቤት ጥልቅ ብሎ። ለአንድ ሰው ነው እሺ። ለአንድ ልጅ ነው ኦዴንስ ለአንድ ናት ቴክስት የተጻፈ የሁሉ ጋጋታ አሁን ትናንትና ዛሬም ይመጣሉ። ያምራታል ያምራታል ያምራታል፣ ሲያምራት ይቀራል። እጋ ይሄዱ የእኛ ስተትና የሁሉ ነገር እያስመጣ ያለ ከእነሱ ስር ሄዳችሁ ኮሜንትን እንዳትጽፍ፣ ምንም ነገር እንዳታዩ። እዛ ስትሰበሰው እኛን ለመሰብሰብ እና እኛን ኮሜንት እንድንጽፍ ነው እነዛ የሚያደርጉት ጥራሽ። ትናንትናም አልመጣ፣ ዛሬ ሙሩም ለማስመጣት ነው። ከቻላችሁ በቃ በስራ ሲያምራችሁ፣ ይቀራል። አይመጣም መቼም። አይ ከቻላችሁ፣ ይቅርታ ይበለን የሚሉ ልጆች ይምጡና አናግሯቸው። ለምንድነው አይጠይቅም? ይጠይቅ ምጠይቅ አለባት። እናትን እነሱ የበላይ ነው የሚሰማቸው። እንደዚ ብሎ ነገር ምንም አላጠፋም። ከቤታችሁ ከቤታችሁ ሲመጡ እንጂ ቤታቸው እንዴት ነው እናቴ ተዘቅዝቅ መጠይቅ ያለባቸው እነሱ ናቸው እነሱ እኮ ማለት ነው። ፈጣ ፈጠውእስም ፈጣሪ የፈጠረው ፊት እኮ ነው። እነሱ አበላሽተው አይደለም የሚዘቀዝቁ። እነዚህ በፈጣሪ ስራ የሚገቡ ፈጣሪ ግን የስራቸውን ይከፍላቸዋል። በቃ ምንም አያመጡም፣ ምንም አያመጡም። ዘቀዝቁ አልዘቀዝቁ የሚያመጡት ነገር የለም። እና ብሩክ እንዳይመጣ በውስጥ መስመር የምታወሩት በሙሉ እንዳይመጣ ማን ስለሆኑ፣ በቃ አንድ የሆነ ነገር ሽታት የሆነ ብሩኬንን ዘቀዝቃለን። ዝም ብለህ ሁሌ ኖማ አፈቀድ አየናት ዛሬ ምን እንደምትመስል አሻንጉ ሲጀመር እሱ ማለት ነው። አስመሳይ ናት፣ አስመሳይ ማለት ነው። ሁሌ እንደምትል ባለፈው ስትናገር ምን ሰማሁት መሰረት። በዚህ ነው የማስፈራራቸው። ህፃን አድርጋን እኮ ነው እግዚአብሔር። በዚህ ድክመታቸው ስለምትገባ አሁን አሜል አሜል ስለምትባል አሁን በቃ በዚህ ነው የማስፈራራቸው። ክሩኬን ነው የም ዘቀዝቅ ነው የሚላቸው ስለዚህ

ብቻሁን በውስጥ መስመር የሚያላጉት በሙሉ እንዳይመጣ ይቅርታ። አሁን በኋላ ቪዲዮ ቢሰራም ይቅርታ እንዳይላቸው አሁን ቪዲዮ ሲሰራ እንደዚህ እንደዚህ ነው ብሎ ደግሞ በዚህም እንዳያነሳ፣ ይሄን ጭራሽ እንዳያነሳ ማን ስለሆኑ ነው። እኔ ዝም ቢላቸው ለነብሴ ነው። ደባት ቆሻሻ አርጎ ማየት አለበት እነሱ እና እነሱ ጋር እኮ እሱ አይወርድም። ዝም ነው የሚላቸው የነበረ አይደለም። እዩላቸው እነሱ ትሪያሉ ማለት ነው። ስለኛ ስለምናከብራቸው ምናምን የፈራናቸው መስሏቸው ነው። ቆለ ስለምናከብራቸው አይደለም ስለምናከብራቸው የፈራ መስሏቸው ነው። እግዚአብሔር አበዙት እኮ እንዴ! እኔ ብሩኬ ከነሱ ጋር እንዳይወርድ ፈልጌ ነበር፣ ግን ደግሞ አመመው ተናገረ አበቃ ሚንታወራዋትን ታወራለች። ካሜራ ሁላችሁም ኋላ ቪዲዮ ቢሰሩ እንዳይናገር ይቅርታ እንዳይል አሁንም ይቅርታ እንዳይል እንደ እናንተ የማንንም እናት እንዳትዘቀዝቁ እናንተ የማንንም እናት እንዳትዘቀዝቁ። በቃ እነሱ እነሱ ምን ስለሆኑ ነው? እነሱን እነሱ በምንድን ነው? ድሮም እሱ ይናቃቸው ነው ያልኩኝ። ይናቃቸው ትናንትና ሀብን እንዴት አስጨነቀውት? እንዴት ነው ያስጨነቁት? የዋሆች ስለሆኑ በቃ ይቅርታ ብለው ወጣ። እግዚአብሔር ይስጠው ብላንት ነው ሆነ አወራረም እኮ አለው የአወራረም ክብር አለው የእናት ክብር አያውቁ እኔ ምን አይነት ቀንጭላት እንዳላቸው

ደንቆሮ መጀመሪያ የመጣበትን ይወቅ። ምን ላይ እንዳለ ስንት ልጅ ይወልድ ነበር። ዛሬ ብሩኬ እኮ ቢወልድ ከዛ ያዘት ስታል አይደለም ምነው አላበዙትም። እንደ አንድ ብሩኬ የሆነ ነገር ሲታይ ብሩኬ ብሩኬ ብሩኬ ታፈለ እዛ ነገር ሁሉ ለም ለሚያፈቅሩት ነው። ንይ ደንቆሮች ማለት ነው። አያገኙትም ደሞ ረሩራታል ለስ ነው ብሩኬ ብሩኬ ቢሉ ያድጋል። ሁሌም ያድጋል። እግዚአብሔር ከነሱ ጋር ነው ያለ አሁን እኮ አይተውት ነው። እሱ ብሩኬ ብሩኬ ሁሉ አይ ምን ብሩኬ አይናቸው ወጣ በቃ በቃ ቀን

ሁሎች የች ናቸው እንደዚያ ነው። ሰው ሲያድግ፣ ሰው ሲቀየር፣ ሰው ከፍ ሲል ምንቀኛ ነው የሚበዛበት እና እሱ ደግሞ ያድጋል እንጂ ዝቅ አይልም። የእነሱ አንስተው ምንም አይጎልበትም አይጎልበትም። እነሱ እንዲያውም እነሱ

እና ማለት ነው። ጨረቃ ካል እንደደብራችሁ እሺ። ምንም ያጥፋችሁ ለራሳችሁ ነው። ዝቅ ያሉ ደንቆሮዎች ያሉበትን መጀመሪያ ቢያስተውሉ እኮ እንደዚህ ያረጉ ነበረ። ክፋት አያስቡም ወደ ጸሎት ወይም ደግሞ እንደዚህ ያደርጋሉ እንጂ እኔ ሰርቼ እኮ እንደነሱ ሆናለሁ። እነሱ ያሉበትን ህይወት ሊኖር ይላል እንጂ የሰው እና ተዘቀዝቀው ወይ ሰው ዝቅ ያረጋሉ ብሎ አያስቡም ነበረ። ደንቆሮ ግን እነሱ ዝቅ የሚሉ እሺ፣ እንዳታስቡ ምንም እንዳይመስላችሁ። አሁን ማለት

ዛሬም ተሰድባ ደግሞ የምሬ ነው ምላቸው፣ መሰደብ እነሱ እንኳን በቤት ወር ማቃት ልጅ እናቷ ተዘቀዘቀች ብሎ አካካይ ዘራፊ ያሉ እናቱ ናቸውን፣ ተሰድባ ተዘቅዝቃ እያየ እንዴት ነው፣ ፋራ በለን ምናም ብሎ ይቅርታ ምና ምናም፣ እነሱ ይቅርታ ማናስጠይቃቸው ስጀመር ለሱ እናቱ አይነት ምን የመሰለ ሰው ነው ይዛ ያለ ደደቦች ነው። አጀንዳው ደግሞ እናንተ ስላለ አሁን ሁላችን ነው አውቆ ያስጠሉ ማለት ነው፣ ሁላችን ነው

ዘይቤ የለም። ስለዚህ ምበሉ የኛ የራሳችንን ልጆች የምናደርገው እናደርጋለችን ይላል። እኛ የማንንም ጥላቻ የለብንም፣ ማንንም ፎቶ አንዘቀዝቅም። ስለዚህ እነሱ እስከሚሰለቻቸው ይዘቀዝቁ፣ ችግር የለውም። አዎ ያኔ ሲደክማቸው ይተወታል። እሺ እናንተ አትጨናቁ፣ ዝም በሏቸው። እናንተ ብቻ የማንንም እናት ልታዘቀዝቁ፣ የማንንም እናት ምን አደረገች ነው እኮ። ሁሌ ጊዜ ለእናት ክብር የሌለው ሰው ሁሌ ፋራ ነው። ለእናታቸው ክብር ቢኖራቸው ሰላምን ማናገር አለባቸው። እሷ እንዳትዘቀዘቅ ነው አይደለም እኮ ነው ነው ሰው ዝም ብሎ ስለሚታወራ ነው እኮ ሰላም ሰላም ሰላም። እኮ እናቶችን ማንም አልዘቀዘቀችም፣ ግን ተናደር ውተን ነው ማሰብ ያለባቸው አይልጅ እነሱ በኢትዮጵያ ተዘቀዘቀችብን ብለዋል ሚሉት ሰሙኝ መሰላመ ዘቀዘቀችው ባለፈው መሪ የብሩክን እናት እንትን አድርጎ ስኳር ነው እንደዚህ ያስቦብራት ምናምን እያሉ ስለምትሳድቡ እኮ ነው እንደዚህ ያደረገችው። ያናዳል ነገሩ ሚኖናችሁ አሉ። እናታ ይህ እንደዚህ እያሉ የሆነ ሷት የሚወጠው ቀላል ነው እንዴ? ምን ነው ብሩኪ ብሩኪ ዘንድሮ ማለት ነው። እግዚአብሔርን ይዋጣ ማንም ይቅርታ። እናንተ ግን ጨረቃ ፋሚሊዎች ማለት ነው፣ በቻላችሁት የማን ፎቶ አትዘቅዝቁ። የሩት አለም ወይ ላይ አብሬሽን እናት ምናምን አዘቅዝቁ። ከነሱ ተዋችሁ ዘቅዝቁ፣ እኛ ግን አንዘቀዝቅም። ሰላም፣ ሰላም ቤተሰብ እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣሽ። ሰላም ናችሁ? ስሜቲንጌ አንቺ ማለት ነው፣ እንትን ንገሪያቸው፣ የእኛ ልጆች ማለት የሌላ ፎቶ አምጥተው እንዳይገለብጡ፣ ይሄን ንገሪያቸው። የተገለበጠውን ፎቶ ደግሞ ቀና እያደረጉ ይፖስቱ ከላስ። ይሄ ብቻ ነው የሚያዋጣን። እኛም እኮ እኛም እንደነሱ ፋር አይደለን፣ እንደነሱ እኛ ፋር አይደለን፣ ጭንቅላት አለን። ስለዚህ እኛ ከእኛ ጭንቅላት ያለን ሰው ነው። የጨረቃን ፋሚሊ ሩቡን አክሉ

አሁን ምን እንደምታረጉ ብሩኬ ድንቅ ነሽ። እዚህ ጋር ያላችሁ የተገለበጠውን ፎቶ ቀና እያረጋችሁ በሙዚቃ እያደረጋችሁ ልቀቁ። ከላስ ብቻ ነው እኔ ማንገለብጥም። ሲጀመር አይደለም የተገለበጠው ለምሳሌ አይደለ። እሷን ደግሞ ቀና እያረጋችሁ በሙዚቃ መጥፎ ያስባል ያስባል። እግዚአብሔር ግን የስራቸውን ይስጣቸው። ሌላ ምንም የእናት አምላክ ይፋረድ። ሌላ ምንም ማለት ነው። ሰው ሀገር ይመጣ ነው። ቤተሰቦቻችን በበኩሌ እናቴን ለመርዳት አይደለም ግን የሰው እናት እዚህ አምጥቼ ፎቶ ላይፍ